አይገርም ግን ያለ ስራ እኔ ሰዎችን አስተምራለሁኝ ወይንም እውቀትን እማራለሁ ብዬ አስቤው አይደለም ወደ መድረሳ አይሄድኩት፣ ለታሪክ የምነግራችሁ ማለት ነው። መሄድ በሳጣ ነበር የሄድኩት ጓደኞችን ፊልም ቤት ከሚያሳየ ልጅ ጋር ስታለ ተዋት የምትሉ ለሱ አይደለም እየተናገርኩ ያለሁት። ፊልም ቤት በጣም ነበር ማ ከወንድም ከ- ከትንሽ ከህፃን እያለን ገና ከአስር ዓመት በታች እያለን ማለት ነው። ከፊልም ቤት አልመጣም ነበር ና የፊልም ቤት የሚያሳየው በነፃ ነበር የሚያሳየን፣ በነፃ ነው የሚያሳየን። ለፍየሎቹ የፍየል ከቤል ላላርላ ይቅጠል እንለቅምለታለን። እኛ ቤት ፊት ለፊት ነው ጫት የሚሸጥም ያ እንለቅምለታለን፣ በነፃ እንገባለን። የዛኔ ገና ከስድስት ዓመታችን ጀምረን ነው ቀዛን ያደግነው ቤታቸውን የደጋ ልጆች ካለ ስታውቁታ ያላችሁ እንድሪስ ቤት በጨረሻው እንደገና በነፃ እያየን እያየን የሆነ ጊዜ ላይ ለፍየሎቹ ከቤላ አለቀምኩለት ልክ አስራ ሁለት አመት አካባቢ ላይ ነው። አስራ ሁለት አመት አካባቢ ስደርስ ነው። ስድስት አመት ሙሉ እዛ ነበርኩ። አንድ ቀን ሳለቅምለት ቀራሁኝና ህንድ ፊልም ነው እነህርቲክ ከነ ሻሩክ ከነ ሰኒ ዲዎል እነምናም እነዚህ ጋር ነበር የምንለው። መጨረሻ ሳለቅምለት ቀረሁና አንድ ቀን ክፈል አለኝ ጀላቴ። እንደዚህ እየመጠጥኩኝ ያችን የአስር ሳንቲም ዋለች አደለ? እሷን እየመጠጥኩ ምናምን ገባሁኝ። ቀላይ ጠዋት አንለቀምኩለትም። ለቅመን ሁሌ ቤቱ እናመጣለት ነበር ለፍየሎች የዛንኔ የሳለ ገብቀርቼ ክፈላለኝ እሻልኩ ከፈልኩት። አንድ ነገር የሚገባኝ ነገሩ ካለፈ በኋላ ነው። ለምድ ክፈል ያለኝ ያልኩኝ ራሴ መጠቅ ጀመርኩ። እስከ ዛሬ ፍየል ለፍየሉ ስለቅምለት ቆይቼ ዛሬ አንድ ቀን እንደዚህ ስለሆነ አልኩት። ፍራንኩ ሳይሆን እንትን ያለኝ እኔ ሁሌታ በጣም ያናደደኝ ነው አልኩኝ። በቃ ልውጥ አልኩኝ። ምንም ሰላም አልሰጠኝም። ልውጥ አልኩኝ። ወጣኝ ማልኩኝ ወደ ፊልም ቤት ዞር አልኩኝና ለራሴ ወሰንኩኝ። ወላሂ ሁለተኛ ፊልም ቤት የሚባል አልገባም አልኩኝ። ከዚያ በፊት የሚገርማቸው አባቴ ቁርአን ቤት ካልገባችሁ ብሎ በጣም አዛ አድርገ ነዋል። አንቀራም ብለን እኔና ወንድሞች በጣም ለምኖ ገርፎን ገርፎ ብሎ ነው በቀንቤ ብለ ነዋል። ጫማ ሁሉ ይገዛልንና እንድሰጣችሁ ከፈለጋችሁ ቁርአን ቤት የምትሄዱ ከሆነ ነው ይለናል ተዋ ጫማውን ካልፈለግ ክንለዋለን አንሄድም። የፈለገ ቢሆን ቁርን ቤት አንወድም ነበር። በቃ ለምን ምን ብሎን በቃ እንቢ ብለነዋል። የመጀመሪያው ወንድሜ ትንሽ ይሻል ነበር፣ አቡከር የሚባለው ወንድማለኝ። እሱ ቢያንስ እስኪ አራህማን ድረስ ቀርተዋል። ከእኔ ደግሞ ተለቅ የሚለው ሰይድ የሚባለው በሁለት ዓመት ይበልጠኝ። እሱ ደግሞ ወደዋ ድረስ ቀርተዋል እና ታናሽ ወንድሜ እንቢ አልን ነው በቃ አንቀራማል። መጨረሻውን ከዚህ ከፊልም ቤት ዘወር አልኩኝ፣ እና ወላሂ ሁለተኛ ፊልም ቤት አልገባም፣ አልኩኝ። አልገባም አልኩኝ እና ሄድኩኝ። እቤት ሆነ በቃ የምውለው፣ እቤት ሆነ የምውለው። ወዴት ልሄድ መሄጃ አጣዋል። ፊልም ቤት እንዳል ደስ የሚለኝ ከልጅነት የጀምሬ ወላሂ ብዬ ከማልኩ ማልኩ ነው በቃ፣ ወላሂ አልገባም አልኩኝ። አልገባም የፈለገ ቢሆን ከዛ የምሄድበት ሳጣ በሩ ላይ ዝም ብዬ ቁጭ ብዬ፣ አንድ ቀን ጓደኞቼ ሲያልፉ ተመለከትኳቸው። ወደ የት ነው የምትሄዱት? አልኳቸው ቁራን ቤት እየሄድን ነው አሉ። እኔ ለመቅራት ፈልጌ ያርሉ ታቸዋል። ግን እዚህ ብቻዬን ከምቀመጥ ፊልም ቤትም የማልሄድ ከሆነ ለምን ተከትያቸው አልሄድም አልኮኝና በውስቴ በቃ አላህ ይህን ነገር እንትናሉልኝ ልከተላችሁ አልኳቸው እና ተከተ አሉ ግን እኮ ቁርአን የለኝም አልኳቸው ችግር የለውም እና ዝም ብላሉ። ከዛ በኋላ እሺ አልኩኝና ተከተልኳቸው ሄድኩኝ። ሲሄድ ቁርአን ቤት ገባኝ። አሊፍ ክፍል እዚህ ግባሉ ጓደኞች ናቸው። አሊፍ ባ፣ ታ፣ ሳ፣ ጄም እያለ ይጮኋሉ። እኔ ጮኸታ አልወድም። ምንድነው ጮኸታ አልኩኝ ምንድን ነው የሚጮሁት? እነዚህ ልጆች እኔ ያልቀራም በቃ ቤ ወጣ ወጣና ሶላትስ ዝም ብዬ ጓደኛ ንድ ሚፍታህ የሚባል ልጅ ነበር፣ ሚፍታህ ጁድና አመር ይባላሉ። እዚያው የደጋ ልጆች ናቸው። እና ጠየኳቸው እን ዝም ብዬ ሶላት ብቻ በሰግር ጀነት እገባለሁ አልገባም አልኳቸው። እኔ ቁርአን በቃ ስለሚጮሁ እንትን አለ የማልወደም አልኳቸው። ትገባለህ ጀነት ከሰገር ካሉ አይሻል አልኳቸው። በቃ ሶላት እሰግዳለሁኝ ቁርአን ግን አልቀራም ብዬ ወሰንኩኝ። ከዛ ሶላት የሚባል አላቋረጥ እሄዳለሁኝ ይወታቸዋል የዛሬ ገና አምስተኛ ክፍል ምናምን አካባቢ ስድስተኛ ክፍል ገባ ስተኛ ክፍል ስተኛ ክፍል እንደዚህ ነው። ከዛ በኋላ በዚህ ሁኔታ ሳለሁ በጣም ሶላቴ እንጠብቃለን። ሶላቴ ጠብቄ ነው ምሰግረው ሌሊት ራሱ ከሆነ ተነስቼ እጄ እሰግራለሁ። ከቤት ሌሊት ጨለማ ስለሆነ ለመውጣት ምን አድርጋለን ውዱእ አድርጌ ምናምን ምናምን ንጠብቅና ከአዛን በፊት ልክ ከአዛን ተብሎ ከላይ ሰዎች ሲያልፉ እነሱን ተከትዬ እሄዳለሁ መስጅድ። ብቻ ስለምፈራ ማለት ነው። ትንሽ ነው፣ አስራ አንድ አካባቢ ነው ዓመት ምናምን አካባቢ ነው። ከዛ በሽንቁር እንደዚህ ብዬ በሩ ላይና ልክ ሰው ሲያልፍ ምናምን ባትሪ ይዘው ሲያልፉ፣ እነሱን ተከትዬ እሄዳለሁ። በጣም በአብዛኛው አንድ ሰው እየመተዋላለ ማሮ ያ ሰውዬ ነበር። በዚያ የሚያልፉ እኛ ሰፈር ነው፣ ሽማግሌ ነበረ። ከዚያ በኋላ እሱን ተከትዬ እሄዳለሁ። እንዳሁም ልጁ ባለፈው እዚህ መጥቶ በቃ ሲያስቀኝ ነበር፣ አባቱ ታሪክ እያነሳ አያቱ አያቱ ለጓደኛ ማለት ነው። ከዚያ ከላይ ይመጣል፣ ያልፋል፣ ወደ መስጅድ ይሄዳል። እሱን ተከትየውን ሊሄድ ነበር። አንድ ቀን ተከትየው ከኋላ ሲሄድ ሲሄድ፣ እንደለመድኩት ባትሪውን ይዞ እንደዚህ ዝም ብለ ዱላ ይዞ ምናምን ይሄዳል ወደ መስጅድ። በጣም ቀርብ ቢዋለሁ ለካሪ ሳላስበው ከኋላ ልክ ማን ነው ብሎ ዘወረ ሲል የለሁም በጣም ልጥ አልጉኝ ወደ ቤት እና በጣም ቀረቤ ከኋላ ጫማዬ ከላተቀላሽ በቃ ዘውር ብሎ ዱላ አሁን እንደዚህ ማን ነው ብሎ እንትን ሲል በቃ ሊበታኝ መሰለኝ፣ በሩጫ ወደ ቤት። አንዳንዴ ከቤት ወጣና ሰውሰጣ ማለት ነው። በአቋራጭ መንገድ ነበር። ነገር ግን ይሄ ሰው ከጣሁኝ በአስፓልት ሄዳለሁኝ። አስፓልት ድረስ ወርድና አስፓልቱ መሃል ላይ ውሻዎች ያገኛለሁኝ። ውሻ ደግሞ አልወድም። ቻው ልጅ እያለሁ በጣም እንትን ብለውኝ በቃ ከዛ ጊዜ በኋላ ውሻ አልወድም ነበር። እነሱን ካየው መለሳለሁኝ። እዛ መጨረሻ። አሁን በዚህ ሁኔታ እያለሁኝ ሰላት ብቻ ሰግዳለሁኝ። ቁርአን ግን አልቀራም ብዬ ወስኜ ምን አድርጋለሁ፣ የመጨረሻ ላይ አላህ የሆነ ህልም ማሳየ። አላህ የሆነ ህልም ማሳየ። አንዳንዴ አላህ የውስጣችሁን እውነት በቃ የሆነ በቃ እንትን እንደምትሉ ካየ በመልካም ነገር ላይ ምናምን ራሱ ይጨምርላቸዋል። ወለዚነ እህተደው ዛደሁም ሁደን ወአታሁም ተቆዋሁም ይላል። እነዚያ ቅኑውን ጎዳና የተመሩ ሰዎችን ቅናቻን ይጨምርላቸዋለሁ ይላል። እኔ ሶላቱን በቃ እሰግዳለሁ ብዬ ይወስኛለሁ። በፍጹም ቢሆን አልተወም። የጠየቅኩት ልጁ ምን ነበር ጀነት እገባለሁ ሶላትን ብቻ ከሰግድኩ ብዬ አዎ ብሎኛል። ወላሂ ሶላት ሰግዳለ አላቋርጥም ብዬ የፈለገ ቢሆን አላቋርጥ ነበር። ይሄ ስላይ የአላ ስብሐነሁ ወተዓላ ሌላ መልካም ነገር ይጨምርላቸዋል። ገብታችኋል? በዚህ ሁኔታ ሳለሁኝ ቁርአን መቅራት እየፈለግኩኝ ያ ነገር በቃ ራሴን እንትን ስላለኝ፣ በጣም የሚጮቱ ምናምን ነገር እንትን ስላለኝ አልቀራም ብዬ ይወስኝ ነበር በህልሜ የሆነ ነገር አየሁ። በቃ አላህ የሆነ ህልም አሳየኝ። ህልሙ ምን ነበር? በጣም የደንቀ ህልም ነው። በህልም በጣም ሀብታም አይነት ሰው አድርጎ አሳየኝ። ከአለም አንደኛ ሀብታም እንደሆንክ ያሳየኛል። ነገር ግን በቃ አልቀራም፣ አልሰግድም፣ መልካም ስራ አልሰራ። በቃ ስለምድራዊ ጥቅማ ጥቅም ብቻ ነበር ሀሳቤ። ከስሬ በጣም በጣም በርካታ ሰራተኞች እንዳሉ ያሳየኛል ከዚያ በኋላ ሰዎች እንስገድ ሲሉ እንቅራ ሲሉ ምናምን አልሰማቸውም ነበር፣ አልሰማቸውም ነበር። ከዛ መጨረሻውን በዚያ በህልሜ ሁኔታ ሳለሁኝ ሰማይ ስትቀደድ ምናምን እመለከታለሁ። ያቺ ቀዳዳ እየሰፋች እየሰፋች ስትመጣ ሰው ሁሉም በቃ ይሯሯጣል ምናምን። እንደዚህ ምንድን ነው ስላቸው፣ ቂያማ እየቆመ ነው ይላሉ። በጣም ደነገጥኩኝ። እየሰፋ መጣ ያ በቃ ይዛቸዋል። ይህ ስማ ንፈጠረት እንዳለው ሰማይ በምትቀደድ ጊዜ ይላል። ያንን ሳይ በጣም ደነገጥኩኝ። ጨረሽ ቅያማ እየቆመ ነው ምናምን፣ አንዴ ለመስገድ ምናምን እድል ስጥን ጌታ ብዬ መጮህ ጀመርኩኝ። በቃ ከዛ የሆነ ድምፅ ሰማለሁኝ። ዛሬ ብትሰግድ ዋጋ የለህም ጊዜ አልፏል የሚል ድምፅ ሰማለሁ። እሺ ገንዘቤ እንዳለ ለድሃዎች ዘረቃ ስጡት ምናምን። እንዳለህ ዛሬ ምንም ዋጋ የለውም ብትሰጥ ጊዜው አልፏል። የመጨረሻ ተጸጸጥኩኝ። በቃ እውነት ነው የመሰለኝ በህልሜ በቃ አንድ ድል ጌታዬ ብዬ ተንበርክ ተንበርክኬ በጣም ማልቀስ ጀመርኩ። በቃ ጊዜው አልፏል የሚል ድምጽ ብቻ ነው መሰማሁ። በጣም ነበር የተጸጸጥኩት። በጣም አንዴ የደመመለስት ድል የሚሆን ነገር አይደለም መጨረሻው። እንደገና በዚህ ሁኔታ ሳለሁ በጣም ተጨናነቅ ያለሁ በህልሜ ባንንኩኝ፣ ተነሳሁ ሌላ አዲስ ህይወት የተሰጠኝ ነው የመሰለኝ ወላሂ አዲስ ህይወት የተሰጠኝ ነው የመሰለኝ እያለቀስኩ ተነሳሁ። ነው እንቅልፍ ራሱ አልተኛም። ቶሎ ወደ መስጅድ እስክሄድና ነግቶ አዲስ ህይወቴን እስክጀምር ድረስ ነው ያልኩት። ወላሂ ዳግም እንደገና ወደ ምድር የተመለስኩኝ ሂጄ ማለት ነው ያክል የተሰማ። ከዚያ ወደ መስጅድ ሄድኩኝ። በጣም ትልቅ ረፍት ተሰማኝ። ምድር ላይ እንዳለ ሳውቅ ማለት ነው በቃ ለም ተፈጽሞ ሁሉ ነበር ማለት ነው ያክል የተሰማ። እዛ መጨረሻ ምን አደረግኩኝ? መስጅድ ከሰገድኩ በኋላ ቁርአን መቅራት አለብኝ ብዬ ወሰንኩ። ሳልሞት ቶሎ ቁርአን መቅራት አለብኝ አልኩ። በጣም በቃ ልቤ እየፈራ ሁሉ ነው በጣም የደነገጥኩት። ጓደኛ ማልፈልግም፣ ምንም ሰው ማልፈልግም፣ ቁርአን መቅራት ነው ቁርአን ጓደኛ አድርጌ መያዝ አለብኝ ብዬ ወሰንኩኝ። በቃ ቁርአን ቢገባሁኝ፣ አሁንም አሊፍ ባታሳጅ ብሎ ሚሉት በቃ እንደምንም እየታገሺ የተቀመጥኩኝ። ትምህርት ቤት ስንማር የነበረ ልጅ አሁን አንዳንዴ እዚህ ሲመጣ ያው አለን፣ አንጀቴ ያለው እሱ ልጅ ቁርአን ቀርቶ ነበረ። የትምህርት ቤት አንድ ክላስ ነን፣ ሰፈር ጓደኛ ነን። እሱ አክትሟል ምናምን እንደዚህ። ከዛ ትምህርት ቤት ብላክቦርድ ላይ ምናምን በረፍት አሳየኝ። እስኪ እንደሁ እንዴት ነው ቁርአን የሚገባኝ አልኩት? ከአሊፍ እስከ ያጽፋ አሳየኝ። አሊፍ ሳጅም ብሎ ከአሪፍ እስኪያ ድረስ አሳየኝና፣ እችን ያዛቸው አለ። እነዚህን መያዝ ያለብኝ ወደ ያስኳቸው፣ በሁለት ቀን በሶስት ምንም አልፈጀብኝም፣ ያስኳቸው። እች ፈትሐ ኪስራ በማሱክን ብሎ አሳየኝ። ለምንድን ነው የሚያገለግሉት እነዚህ ያልኩት፣ በአድርገን ከላይ ፈትሓ ከሆነ በትሆናለች፣ ከታች ኪስራ ላይ ከሆነች ቢ ትሆናለች፣ በማ ከሆነች ከላይ ደግሞ ቡት ሆናለች። እሱክን ከሆነች ብትሆናለች እስኪ እንደዚህን ባንና ታን ሳን አያያዘና አንዷ ላይ ፈትሐ አንዷ ላይ ኪስራ አንዷ ላይ ቦም አድርጎ አንብባቸው አለ ዛቸዋል። ያችን አነበብኩን በቃ ይሄ ማለት ነው ቁርአን አለ ያሁን ቁርአኑን ገልጬ ለራሴ መሞከር ጀመርኩ። በዛው ምን በሳምንት ባን ሞላ ጊዜ ማለት ነው በሞከር ሲጀምር ምናምን በቃ ቤት የሚጅ ያዛርግ በፍቅር ነው በቃ ትምህርት መተው አለብኝ ሁሉ ብዬ ወሰንኩ። በቃ ቁርአን ማንበብ ቻልኩኝ። ቀጥታ አሁን ወደ ቁርአን ቤት ሄድኩኝ በራሴ አሊፍ ክፍል ገባሃኝ ፈተነኝ፣ አስተማሪው ባክፍል ወደ ወለፋለ አለፍኩ። ባክፍል ዩሱፍ አቅሪ ያገኝ ዩሱፍ የሚቀራ ሰው በጣም ይወዳል ታቸዋል። ከዚያ እሱ ጋር በአንድ አከተምኩኝ ወደ አንድ አከተምኩኝ። ሌሎቹ ደጋግመው ነው ሂፍዝ የሚጀምሩት እኔ አልደግምም፣ ቶሎ ማፈዝ አለብኝ አልኩ። ለፍዝ ስቀራ ራሱ በቀን እያየሁ ማለት ነው፣ ገና የመጀመሪያ ነር እያየሁ እየቀራ ወላሂ በቀን ስልሳ ገጽ ፍዝ ነበረ። አንዴ ማንበብ ቻልኩኝ አይደለ በቃ ቁርአን ትምህርት ቤት እጂ ሁሉ እሄድ ነበር። ከደብተሬ ጋር ወታቻ ቁርአን ይዤ እሄዳለሁኝ። በረፍት 15 ቱን ደቂቃ ጓደኞች ወጥተው ሲጨዋቱ እኔ ከትምህርት ቤቱ በታች ባህር ዛፋ ለዚያ ቁጭ ብዬ እቀራበት ነበር። ወታቻ ያን ያዝ አድርጌ እሄዳለሁኝ። እቺ ፈትሐ ቂ ስራው በማሱክን ብሎ አሳይን። ለምንድነው የሚያገለግሉት እነዚህ አልኩት። አድርገን ከላይ ፈትሓ ከሆነ በት ሆናለች፣ ከታች ኪስራ ላይ ከሆነች ቢት ሆናለች፣ በማ ከሆነች ከላይ ደግሞ ቡት ሆናለች፣ እሱክን ከሆነች ብት ሆናለች። እስኪ እንደዚህን ባንና ታን ሳን አያያዘና አንዷ ላይ ፈትሓ እንዷ ላይ ኪስራ እንዷ ላይ በማ አድርገ አብባቸው አለ። ያችን አነበብኩም። በቃ ይሄ ማለት ነው ቁርአን አለ። አሁን ቁርአኑን ገልጬ ለራሴ መሞከር ጀመርኩ። በዛ ምንም በሳምንት ባን ሞላ ጊዜ ማለት ነው በሞከር ሲጀምር ምናምን በቃ ቤት የሚጅ ያዛርግ በፍቅር ነው። በቃ ትምህርት መቶ አለብኝ ሁሉ ብዬ ወሰንኩኝ። በቃ ቁርአን ማንበብ ቻልኩኝ። ቀጥታ አሁን ወደ ቁርአን ቤት ሄድኩኝ። በራሲ አሊፍ ክፍል ገባኝ፣ ፈተነኝ፣ አስተማሩ በክፍል ወደ አለፋሉ አለፍኩ። በክፍል ዩሱፍ አቅሪ አገኘኝ። ዩሱፍ የሚቀራ ሰው በጣም ይወዳል። ታቻ ከዚያ እሱ ጋር በአንድ አከተምኩኝ፣ ወደ አንድ አከተምኩኝ ሌሎቹ ደጋግመው ነው ሂፍዝ የሚጀምሩት፣ እኔ ያል ደግመም ቶሎ ማፈዝ አለብኝ አልኩኝ። ለፍዝ ስቀራ ራሱ በቀን እያየሁ ማለት ነው። ገና የመጀመሪያ ነር እያየሁ እየቀራሁኝ ላ በቀን ስልሳ ገጽ አፍዝ ነበር። አንዴ ማንበብ ቻልኩኝ አለ በቃ ቁርአን ትምህርት ቤት ይዤ ሁሉ ሄድ ነበር ከደብተሬ ጋር ታቸዋል። ቁርአን እሄዳለሁኝ። በረፍት አስራ አምስቱ ደቂቃ ጓደኞች ወጥተው ሲጨዋቱ እኔ ከትምህርት ቤቱ በታች ባህር ዛፋለ እዚያ ቁጭ እየቀራበት ነበር። ዛቻ ያን ያዛ አድርጌ እሄዳለሁ። ከዚያ በኋላ በቀን 60 ገጽ 40 ገጽ 50 ገጽ ምናምን በአንድ ጊዜ ምንም ምንም ባልሞላ ጊዜ ብቻ ጨረስኩ። አራት ወር ሶስት ወር ባልሞላ ጊዜ አከተምኩ። ሂብዝም እንደዚያው ወዲያው ጀመርኩ። አረ ሁለት ጊዜ ሶስት ጊዜ ደጋግመው ነው ልጆች የሚጀምሩት እኮ አንተ በዚህ በአጭር ጊዜ እንደውም ማክትበህ እንዴት ነው የሚጀምረው አሉ። ምንም አይከብደኝም ቀላል አፍዛለ አልኳቸው። ጀመርኩ በቀን አስር ገጽ ሰባት ገጽ ስምንት ገጽ ምናምን እንደዚህ ሆነ። የማፍዘው ራሱ በጣም እንትን ነው፣ በጣም ገራሉ። ወዲያው ይሄንን ሸመደድኩኝ እንትን ነው። ምንም አመት አመት ባልሞላ ጊዜ ሁሉንም ለፍዙንም ሄፍዙንም ምናምን አጠናቀቅ ጨረስኩኝ። ሄፍዝ እየቀራሁኝ ኪታብ ቀራ ከጎነ ሲሉኝ አልቀራም አልኳቸው። በቃ መጀመሪያ አንዱ እውቀት አጠናቀቄ ስጨርስ በደንብ አድርገ የመያዘኝ ሳረጋቅት፣ ሄፍዝ ከዚያ በኋላ ነው ኪታብ ንቀራ አልኳቸው። ያን ጨረስኩኝ አይደል፣ ቶሎ ወዳው ደግሞ ተፍሲር ጀመርኩኝ። ተፍስር ሰጥ አስተማሩኛ ሸካችን ሼክ አብዱልቃድር ኪታብ ወዳ የአቂዳ ኪታቦችን፣ ሐዲቶችን፣ የፍክር ኪታቦችን ምናምን እንደዚህ አቀሩን ምናምን ልክ እነሱ ደግሞ ሸካችን ሼክ አብዱልቃድር የዛኔ በረብሻው ጊዜ ያለርለ ሀገራችን ላይ በሃይማኖት ምናምን እንደዚህ ረብሻ በነበረ ጊዜ ወጡ እርሳቸው ወደ ሰዎች እርሳቸው ወጡ። ብዬ አላቋረጥኩም አብድልዚዝ ብን ባዝ፣ ብን ዑሰይሚን፣ ሷሊህ አልፈውዛን፣ ረቢ የሌሎችን የዑለሞች ደርስ የሚገኝባቸውን ዌብሳይቶች በደንብ አድርጌ እንናልቸውና የነሱን ደርሶችን ሙሉ ደርስ አወርዳለ አንድ ኪታብ አወርድና ኪታቡን ለምሳሌ ሸርሁ ሱና ሊልበርባሃሪ አወርድና እን የሱና ሊልበርባሃሪን ደርስ የሼህ ዐብደላህ አልቡኻሪ እሱን ሙሉ አወርዳለሁ። ቁጭ ብዬ ደርስ አዳምጣለሁ ሙሉ ኪታቡ እና ለአላህ ምስጋና ይገባው ያ ህልም ለእኔ ትልቅ እንትን ሆኖልኛል። አንዳንዴ አላህ ስብሃነሁ ወተዓላ እናንተ እኔ ምልላችሁ ነው። ወደ ሁሉም ነገር ስመለስ እኔ እቀራለሁ ብዬ አስቤም አላውቀውም ነበር። እንዳሁን ጓደኞቼ እዚህ ከመቀመጥ ለምን አልሄድም ብዬ ነው ያልኩት። እናንተ ለመለካም ነገር ሳታስቡ ዝም ብላችሁ በከንቱ ልትሄዱ ትችላላችሁ። አላህ ግን እዚያ መልካም ነገር ሳታስቡት ይሰጣችኋል። አልሐምዱሊላ መትልስላም እና ለአላህ ምስጋና ይገባው እ እና ያልሰማችሁ ስሙ። እሺ ስታዋጡ የነበሩት ለሸክ አብድልቃድር ቤት መስሪያ የተባለው ዛሬ ጠይቂያቸው፣ ስምንት መቶ ምናምን ደርሰውልኛል ብለዋል። ሌላ ደግሞ መሬት የሚገዛላቸው ሰው ተገኝቷል። ቦታ ለቤቱ ማለት ነው። ቤቱ ይሰራላቸዋል። ቂራት ይጀምራሉ እንሻ